የሰዎቹን ሰካፋ በቃ የወረደ አቅል እንዳላቸው ቃሉ አአንተ ፈዓልተ ሃዛ ቢአሊሃቲና ጣዖቶች ስለነበሩ እንግዲህ ሰባብረው ትተዋቸው አንደኛውን ብቻ አስቀርተዋል። እስኪ የሚናገሩ አይነት ከሆኑ ተናጋሪ ከሆኑ ጠይቋቸው እስኪ ይናገሩ። የምናያቃቸው ትላልቅ የምናከብራቸው ትላልቅ መሻይኮች ወጣትነት እድሜያቸውን አባክነውታል። ወደ ኢብራሂም ጣታቸውን ቀሰው ሰው እንዲሰበሰበም ይፈልጋሉ። ይሄው እራሳችሁ ጠርባችሁ ፈልጣችሁ አስተካክላችሁ አበጅታችሁ የምትሰሩትን ነገር ነው የምትገዙት። ሌላ የምታመልኳቸውም ሆነ እናንተ አጫሉ ሰለቸኝ አይነት ነገር ነው። ከቢሮህም ሀዛ እንደው ዘሚሮ ወደ እሳቸውም ሊመለስ ይችላል። አንቺ ሄደሽም ምንድነው ሲባል ባሌ ነው እንዳት እናንተ ነው የፈጠረው? አላህ ነው ምኖቹን ጠራቢዎቹ ነው

በዚህ ፕሮግራም ላይ በባለፈው እንደምታስታውሱት የነቢዩላህ ኢብራሂም ዓለይ ሰላም ታሪክ እየተመለከትን ነበረ። ከአባታቸው ጋር የነበረውን አይተናል። ከጣዖቶችም ጋር የነበረውን እና ከህዝቦች ጋር የነበረውን ታሪክ ደግሞ ጀምረን ለበዓላቸው ሲወጡ ኢብራሂምን ዓለይ ሰላም እንሂድ ብለዋቸው ኢብራሂም ዓለይ ሰላም ደግሞ እኒ ሰቂም ብለው ቀርተው ያደረጉትን እንዳደረጉ ተመልክተናል። ኡስታዝ ኢብራሂም ነበረ ያንን ታሪክ እያወራው የነበረው እና ኡስታዝ ዛሬም ከሱ ላይ ታነሳልና፣ ኢንሻአላህ እንመልከት እስኪ ያንን ታሪክ ጨርሰው። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሳህቢሂ አጅማዒን። እንግዲህ ኢብራሂም ታሪክ ውስጥ ብዙ ነገር አለ፣ እያየን ነው። ከጣዖቶቻቸው ጋር በተያያዘ የተፈጠረ ነገር አለ። እሳቸው እነዛ ጣዖቶችን እርምጃ ወስደውባቸው ሊያስተምሯቸው ፈልገዋል። አንዳንዴ ጁርአ ዳዕዋ ላይ ያስፈልጋል። ሀይል መጠቀም በቦታው ማለት ነው። ሁሉ ቦታ ሳይሆን ለዚህ በሀይል ነገሮችን ማሳየትና ሰዎችን ወደ አቅላቸው መመለስ አስፈላጊ መሆኑም ያሳያል። ከዛ በፊትም ሙዳሃና ይሄ ህዝቡን ለመመሳሰል ያደረጉት ጥረት የለም። አንዳንዴ ከሰው ከማህበረሰቡ ላለመገንጠል አንዳንድ ሰው ዝም ብሎ መስሎ የሚኖር ሰዋል። እሳቸው ግን ሀቋን ግልጽ ግልጽ ጨርገው ነው የነገሯቸው ማለት ነው። አንቱም አባኡኩም ፊ ዶላሊን ሙቢን እናንተም አባቶቻችሁም ግልጽ ያለ ጥመት ላይ ነው ያላችሁት። ይህን ሁሉ አድርሰው ነው ወደ ተግባራዊ ነገር የመጡት ማለት ነው። እና ሰባበሯቸው ከዚህ በፊት እንዳለው ኪድ ና አስናመኩም በዕደ አንቱ ወሉ ሙድቢሪን እናንተ ከሄዳችሁ በኋላ ሰራ አለው የሚል ነገር ተናግረዋል። ያቺ ወዴ እንግዲህ መሰማቱ አይቀርም። የሆነ ሰው እንደዚህ በመጥፎ ነገር ያማቸው ነው የሚለው ማህበረሰብ ውስጥ ተሰምቷል። ዞሮ ዞሮ ሄደው ስራቸውን ሰሩ፣ ሰባበሯቸው። ከሰባበሯቸው በኋላ በጣም ጠንካራ ጣዖቶች ስለነበሩ እንግዲህ ሰባብረው ትተዋቸው አንደኛውን ብቻ አስቀርተዋል። አንደኛውን ትተውታል። ከጣዖቶቹ መካከል በረድፍ ተቀምጠው ትናንሽ ትናንሽ ጣዖቶች አሉ ትላልቃለን ትላልቁ ጣዖት ላይ ከላዩ ላይ አንደኛውን ትተው የፋሱን እንደ አስቀምጠታል ነው የሚባለው። መሰባበሪያ የተጠቀሙበትን መጥረቢያ ማለት ነው። እና ለምንድን ያነ ያደረጉት? ኢላ ከቢረን ለአለሁም የርጅዑ ነው የሚሉት እንደ ተመልሰው ወደ ራሳቸው ወደ ቀልባቸው ተመልሰው ነገሩን እንዲያጤኑት እና እንዲያዩት በማሰብ ማለት ነው። እና ፈጃለሁም ጁዳዘን ኢላ ከቢረን ለሁም ስብርብሮች ናቸው። ጁዳዝ ማለት በጣም ብዙ ቲናንሾች ማለት ነው። ትልቅ የነበረውን ሰባብረው አስቀምጠውታል። አንድ ጣዖት ብቻ ሲቀር፣ ወደ እርሱ ይመለሱ ዘንድ እርሱን ብቻ ተውት። ያንን ነገር ብቻ አስቀምጠው አለፉ ማለት ነው። ይሄን ጊዜ መልእክቱ እዚህ ላይ ነው የተፈለገው። በቃ ሲሰበር እነሱ ይመጣሉ። የዚፉን ነው የሚለው፣ በሌላ አቃል ማለት በጣም ቸኩለው ሮጠው ፈጥነው በኢንቨርጀንሲ ኬዝ ነው የመጡት ማለት ነው። ችግር ሲከሰት የሚመጣው መጣት አላለ፣ በጣም ደንግጠው መጡ። ቃሉ መንፋዕለ ሀ ቢአሊሃቲና እነሁ ለሚን ማን ማ እንደሰራ እነዛ ሰዎችም አሁን እኮ የሆነ ሰው የሆነ ነገር ቢያደርስበት እኮ ችግር አደርሶብኝ ነው ይላል። ማን እንደደረሰባቸውም አላወቁ። አካሎቹ አልተከላከሉም፣ ራሳቸውም ማለት ነው። እና ወደ መጠየቅ ነው የገቡት። እና ቃሉ መንፋዕለ ሀ ቢአሊሃቲና ማን ነው ይሄን ነገር ፊ ሰኒ ያህለ፣ ይሄንን መጥፎ ተግባር ያከናወነው ማን ነው ብሎ ጠየቁ። እነሁ ለሚን ዛሊሚን፣ ኋላ ላይ የተሰጣቸው ምላሽ ምንድን ነው? የሚዘዋወር ስም አለ እዛ ማህበረሰብ ውስጥ ኢብራሂም ይባል። ቃሉ ሰሚዕና ፈተን የዝኩሩሁም ዩቃሉ ለሁ ኢብራሂም። ኢብራሂም ተብሎ የሚጠራ ወጣት አለ። እያንዳንዱ ወጣት ማህበረሰቡ ውስጥ ትልቅ ስራ ነው የሰሩት በዚህ እድሜያቸው ማለት ነው፣ እያልን ነበር እድሜያቸው በጣም

የእድሜ ክልሉ በቃ ይሄ ሊሰራበት የሚችልበት የእድሜ ክልል ነው የሚልከው። አንድም ዓሊምን አላህ ስብሐነሁ ወተዓላ ሲሰጠው አብዛኛው የምናያቃቸው ትላልቅ የምናከብራቸው ትላልቅ መሻይኾች ወጣትነት እድሜያቸውን አባክነውት አይደለም፣ ያን እድሜ ሲያልፉበት እውቀት እየቀሰሙ እየተማሩ ዛሬ ኡማን የሚጠቅሙ ለኡማን የሚተርፉ ዓሊሞች የሆኑት ወጣትነት እድሜያቸውን ተጠቅመው ነውና ፈተን ብሎ አላህ ስብሐነሁ ወተዓላ እዚህ ጋር ኢብራሂም ዓለይሂ ሰላም የሚያወሳበት ሁኔታ አለ። አይዋ ኢብራሂም ዓለይሂ ሰላም ልክ እንደ አንድ ተራ ሰው በእነሱ ዘንድ፣ ኢብራሂም ዓለይሂ ሰላም ኸሊሉላህ የአላህ ወዳጅ ነው ልክ እንደ አንድ ተራ ሰው አንድ ኢብራሂም የሚባል ሰው አለ አማልክቶቻችንን በክፉ የሚያነሳ ብለው ወደ ኢብራሂም ጣታቸውን ቀሰሩ። ጋርም በእነሱ ዘንድ ትንሽ ወይም የተገለለ አማልክቶቻችንን የሚሳደብ ነው ብለው ስለሚያስቡ ማለት ነው ከዛ በኋላ

በአማልክቶቻችን ላይ ይሄን አደረክ የሚለውን ቃል እኔ እንዴት አድርጌ እንደምገልጸውና እንዴት እንደሚያስቡ እነሱ ግራ ይገባል። ማልክቶቻችሁ ተጎድተውባቸው ጠበቃ አቁሙት እነሱ ናቸው። በእኛ ማልክቶች ላይ እንደዚህ ያደረግከው አንተነ ብለው ጠየቋቸው ኢብራሂም እንደውም ይሄንን ይፈልጉ ነበር። በዚ አጋጣሚ ቃሉ ፈእቱ ቢህ ዐለ አዩኒ ናስ ለዐለሁም የሽሀዱን የሚለውን ሀዳ ሁወ ልመቅሱዱ ልአክበር ሊኢብራሂም እየተበየነ ፊ ሀ መስጂድ ሰው እንዲሰበሰበም ይፈልጋሉ። በግልጽ ጉዱ እንዲወጣ ማለት ነው። ለምን ጥቂት ሰዎች ዘንድ ውስጥ ነው አይደል? ወደ ቤት የወራው እንውጣና ሰው ይሰብሰብ ሲባል በቃ የተፈለገው ይሄ ነው። ፐብሊክ ይሆናል ማለት ነው። ሁለት፣ ሶስት ሰው ነበር የሚሰማው ሚዲያ ይባል የለ በማስ ሚዲያ በደንብ እንዲለቀቅ በሚዲያ ወጣላቸው። ከስረት አልጀህል ይሁን ቂለት ዒልም ይህም የሰዎቹን ሰካፋ በቃ የወረደ አቅል እንዳላቸው አለማወቃቸውን ሀገር ይስማ የሚለው አላማቸው ጋር ገጠመሳቸው ማለት ነው። ዓጂብ ከዛ በኋላ ኢብራሂም ዓለይሂ ሰላም ጥያቄው በጣም የሚገርም ጥያቄ ስለሆነ በእነሱ በራሳቸው ቋንቋ ቢገባቸው ቢረዱት ብለው ቃለ በል ፈዓለሁ ከቢሩሁም ሃዛ አይ፣ እኔ ሳልሆን ይህ ትልቁ ጣዖት እሱ ብቻ ያልተፈለጠ ያለው እሱ ነው፣ ይህንን ያደረገው አላቸው። ሃዛ ፈስአሉሁ ኢንካኑ የንጢቁ ጠይቁት እስኪ የሚናገሩ አይነት ከሆኑ ተናጋሪ ከሆኑ ጠይቋቸው፣ እስኪ ይናገሩ። ቆም ብለው እንዲያስቡ ማለት ነው። አያውም ደግሞ እንደዛ ነው የሚለው። ፈረጃዑ ኢለ አንፉሲሂም መለስ አሉ፣ ትንሽ መለስ አሉ፣ ቆም ብለው ማሰብ ጀመሩና ፈቃሉ ኢነኩም አንቱም ዛሊሙን አሏች ኢብራሂም መጠበቅ አለማታቸው ራሱ ተሰምቷቸዋል። እንዴት እነዚህ አምላኮቻችን ሳንጠብቃቸው ሲደርስባቸው እንደዚህ ማድረጋችን ጥሩ አልነበረም ጥሩ አልነበረም። ውስጣቸው ላይ ትንሽ እንትን ነገር ፈጠርባቸው። ኢብራሂም በደለኞች ናቸው አላቸው። እንደውም ይሄ ሶስቱን በዚ አጋጣሚ ብናነሳ ጥሩ ይመስለኛል። ከዛሂር ሲታይ ውሸት ሊመስል የሚችል ግን በውስጡ ትክክለኝነት ያለው የመጀመሪያ ያልነው። ከመታመማቸው አንፃር ታምም ያለ ያሉበት ነው ይሄንን ይጠቅሳሉ። ሀዲትም ላይ የምናገኝበት ሁኔታ አለ። ከአቡ ሁረይራ የተዘገበ አለ ኢብኑ ጀሪር ጠቅሰውታል።

ኢብራሂም አለይሂ ሰላም አክበር ሚነ አስናም፣ ግልጽ ነው፣ ትልቁ ነው የፈጸመው። ማለት እራሴን የፈጸምኩት ራሴን የሰራሁት ከቢር ናቸው አይነጻጸሩም፣ ከጣወቶቹ ማለት ነው። እና ያም ሊሆን ይችላል ሶስተኛው ከሳራ ጋር የተያያዘ በሆነ አካባቢ ከባለቤታቸው ጋር ሄደው፣ በጣም ወሰን አላፊ የሆነ በጣም በደለኛ የሆነ ንጉሥ ነበር። ያ ሰውዬ ይዞባቸው ነበር ባለቤታቸውን ሲሄዱ በዛ ወቅት የተጠቀሟት ነገር ነበረ። እኔ ለሰውየው እህቴ ነች ብያለሁ እና ይህን እንዳታሽሽኝ አንቺ ሄደሽም ምንድን ነው ሲባል ባሌ ነው እንዳ ወንድሜ ነው። አሁን ስናየው በዛሂር ወንድማቸው እህትነቱ በየዲን ነው። ለምን? ሁለቱም በዛ ወቅት ያመኑ ሰዎች ስለነበሩ አላህን አስመልክቶ እህትማማች፣ ወንድምና እህት ናቸው ማለት ነውና በዛ መንገድ እዛ አካባቢ የነበረውን ችግር ማለፍ ሲለዋል ማለት ነው። አላህም ስብሐነው ተዓላ ጠብቋታል እሷንም እሱ ላይ ያደረሰው ነገር ስላለ ማለት ነው። እና እነዚህ ሶስቷን ነገር ብዙ ጊዜ ትነሳለች እና ሰው ይሄም ስለሆነ ሀዲት ላይ የተወሳም ስለሆነ በዚሁ እናስታውሰው በሚል ነው። ፈስአሉሁም ኢን ካኑ የንጢቁን በጣም ይደጋግሟታል። ይሄ ማውራቷን ማውራት ካልቻለ ብለናል። እንዴት ሰው ልጅ እኮ ያናግርሃል፣ የሆነ ነገር ሀጃ ካለህ ይመልስልሃል። ልታመልከው የሚችለው አካል መናገሩ ሁኔታ መምጣት

ወደሚለው እንገባለን። ምናልባት ከዚያ በፊት የመጣ ነገር ካለ እናያለን። ቃለ አተዕቡዱነ እንደውም በዚህ ጊዜ በሌላ ሱራ ላይ ለማስተማር ስለተመቻቸው እሳቸው ምንድን ያሉት አተዕቡዱነ ማተንሒቱ እንዴ፣ ይሄው ራሳችሁ ጠርባችሁ ፈልጣችሁ አስተካክላችሁ አበጅታችሁ የምትሰሩትን ነገር ነው እንዲ የምትገዙት የዳዕዋው ሌላ መልክ በሌላ ሱራ ስለመጣ ተዕቡዱነ ማ ተንሒቱን ራሳችሁ የምትጠርቡትንና

የፈጠረው ማለት ነው። አላህ ስብሐኖ ተዓላ ወማ ተዓመሉን ያ አካል የፈጠረውን የሚሰራውንም ነገር የሚሰራው አላህ ነው ማለት ነው። ስለዚህ የምትሰሩትን ለምን ተመልካቶ የምትሰሩትን፣ ስለዚህ የምትሰሩትም እናንተም የአላህ ስብሐኖ ተዓላ ምንም የሚወጣ ነገር የለም በማለት ገለጹለት ማለት ነው። ኢንሻላህ እዚህ ላይ የተከራከሩ ኢብራሂምን አስቀምጠው ለምንድነው የማያወሩት? የሚያወሩ ከሆነ አናግሯቸው እያሉ ትንሽ ወደ ራሳቸው ተመለሰው መድገም እንዳይሆን እንጂ ከዛ በኋላ እንደማያወሩ አንተም ብለው መልሰው ከእንደገና ተናገሩ። ከዛ ኢብራሂም ለ ሰላም ምን አሉ? ቃለ አፈተዕቡዱነ ሚን ዱንላህ ላህ ማ ላ ሸይአ ወላ የضር ከአላህ ውጭ እንዴት ታመልካላችሁ? ምንም የማይጠቅማችሁና የማይጎዷችሁ እንዴት ታመልካላችሁ አሉና በጣም የበስጭታቸውን ኦፊል ለኩም አላቸው ጭ እናንተስ ኡፊለኩም ወሊማ ተዕቡዱነ ምን ዱን ላህ ከአላህ ሌላ የምታመልኳቸውም ሆነ እናንተ አጫሉ ሰለቸኝ አይነት ነገር ነው። እናንተ ሑጀ ቢያመጡ ቢመክሩ በልጥፍ ቢል ቢፈልጡትም ጣዖቱን ወደ ኢማን የሚመጡ አይነት ሰዎች አልሆን ሲሉ እብራሂም ተበሳቸው። አፈላተ አቂሉን እንደው አታስተነትኑም አቅል የላችሁም ብለው ወቀሷቸው። እብራሂም ዐለይሂ ሰላም ታሪኩ አላበቃ መሆነ